ሰላም ጤና ይስጥልኝ። ክቡራትና የተከበራችሁ ውድ ያንቅ ግሎባል ሚዲያ ተከታትሎች የሰዓቱን አጫጭር ዜናዎች አሁን ይጀምራል። አብራችን ቆዩ። መጪው ሀገራዊ ምርጫ ፈቃጅና አስቻይ ሁኔታዎች ባሉባቸው አካባቢዎች ለማድረግ ዝግጅት እያደረገ መሆኑን ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ መጪው ሀገራዊ ምርጫ ፈቃጅና አስቻይ ሁኔታዎች ባሉባቸው የምርጫ ክልሎች እንደሚደረግ ገለጸ። በአገሪቱ ያለው የጸጥታ ሁኔታ በጣም ተለዋዋጭ በመሆኑ ምርጫው በሚቃረብበት ወቅት ሁኔታው በዝርዝርና በጥልቀት የሚታይ መሆኑን አስታውቋል። ቦርዱ ይህን ያስታወቀው የሰባተኛው ሀገራዊ ምርጫ ቅድመ ዝግጅትንም ተያያዥ ጉዳዮች በተመለከተ ዛሬ ሰኞ ግንቦት 25 2017 ዓ.ም ተመረጽ በአዲስ አበባ ለጋዜጠኞች በሰጠው መግለጫ ነው። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ምርጫውን ለማድረግ በየአካባቢዎቹ አስቻይ ሁኔታ መኖር የግድ አስፈላጊ እንደሆነ በዚሁ መግለጫ ላይ አመልክቷል። በስድስተኛው ሀገራዊ ምርጫ ቦርዱ በሁሉም አካባቢ ምርጫ አካሄዳለሁ ብሎ ነው ያቀደው። አሁንም በሁሉም አካባቢ ምርጫ እናደርጋለን ብለን ነው የምናቅደው ሲሉ ሚላት ወርቅ ለጋዜጠኞች ተናግረዋል። በሰኔ 2013 ዓ ም በተካሄደው ስድስተኛው ጠቅላላ ምርጫም የህዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ውስጥ 102 በሚሆኑት ላይ ምርጫ አለመካሄዱ ይታወሳል። በመውጫ ፈተና ውጤት ሳቢያ ዘጠና የግል ከፍተኛ የትምህርት ተቋማት ተዘጉ። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት ዘጠና ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75 በመቶ ያህሉን ማሳለፍ ባለመቻላቸው መዘጋታቸው ተነገረ። የትምህርት ሚኒስትር ዴኤታ አቶ ኮራ ቶሽኔ ቅድስተ ማርያም ዩኒቨርሲቲ ግንቦታ 1 ቀን 2017 ዓ ም በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት 90 ያህል የግል ከፍተኛ ትምህርት ተቋማት ተዘግቷል። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75 በመቶና ከዚያ በላይ ባላሳለፉት ለም እርምጃ እንደሚወስድ ከገለጸ በኋላ የተወሰደ እርምጃ በተመለከተ ተጠይቀው ይህን መመሪያ ከተላለፈ በኋላ ራሳቸው ላይ እርምጃ የወሰዱ ተቋማት አሉ። በተለይ ከግሎቹ ዘጠና ያህል ከፍተኛ የትምህርት ተቋማት ተዘግቷል። አብዛኞቹ መመሪያውን ካዩ በኋላ ራሳቸው እየዘጉ ናቸው በማለት ምላሽ ሰጥቷል። መንግስት ሸቀጥ የጫኑ መኪኖች ወደ ትግራይ እንዳይጓዙ የከለከለው ድንበር ተሻግሮ እየወጡ በመሆኑ ተባለ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በአማራና በአፋር ክልሎች በኩል ወደ ትግራይ እንዳይጓዙ በተከለከሉ የጭነት መኪኖች ዙሪያ ከፌደራል ፖሊስ ኮሚሽን ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ጋር መወያየታቸውን የፕሬዚዳንቱ ጽህፈት ቤት ባወጣው መግለጫ አስታወቅም። ሸቀጥ የጫኑት መኪኖች ወደ ትግራይ እንዳይጓዙ የተከለከሉበት ሰበብ ሸቀጦቹ በሕገ ወጥ መንገድ በኮንትሮባንድ መልክ የክልሉን ድንበር ተሻግሮ እየተሸጡ ከመሆኑ ጋር በተሳሰረ ምክንያት መሆኑን ፕሬዝደንቱ ጽህፈት ቤት ባወጣው መግለጫ አስታውቋል። በፌደራል መንግስት በኩል የቀረበ ነው የተባለው ምክንያት እውነት መሆኑን በጋራ ኮሚቴ እንዲጣራ መግባባት ላይ መድረሱን የጠቆመ መግለጫም ተጣርቶ የማስተካከያና የቁጥጥር ስርዓት እንዲዘረጋ አቅጣጫ መቀመጡን አመልክቷል። የጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ክልከላው ተነስቶም የቆሙ መኪኖች እንዲለቀቁ የጋራ መግባባት ላይ መድረሱን አስታውቋል። እንዳይኖር ተረተናል ብሏል። በተመሳሳይ በትግራይ ክልል የሚንቀሳቀሱ ሶስት የፖለቲካ ፓርቲዎች በባይቶና አባይ ትግራይ የትግራይ ነጻነት ፓርቲ እና አረና ትግራይ ለዲሞክራሲ በጋራ ባወጡት መግለጫ በአማራና በአፋር ክልሎች በኩል የሸቀጥቃ በመጫን ወደ ትግራይ የሚጓዙ መኪኖችን እንዳይገቡ እንዳይገቡ መከልከላቸውን አውግዘዋል። ፍርድ ቤቱ አቶ ታዬ ደንዳ ነፃ የተባሉበት ሁለቱ ክሶች በድጋሚ ክርክር እንዲደረግባቸው አዘዝም። ከአንድ ዓመት በፊት ከሰላም ሚኒስቴር ዴታነት የተነሱትንም በቁጥር ስር ውለው በሶስት ክሶች ተከሰው በሁለቱ ክሶች ነፃ የተባሉት አቶ ታዬ ደንዳም ክሶቹ በድጋሚ እንዲቀጥሉ ውሳኔ ተላለፈባቸው። በአቶ ታዬ ላይ ነፃ የተባሉበት ሁለቱ ክሶች ከጥላት ጋር በመተባበር እና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኑን የሚደግፉ ምልክቶችን በፌስቡክ ገጻቸው አጋርቷል የሚሉ ክሶች ናቸው። የቅድሞ የሰላም ሚኒስትር ዴኤታው ከቀረቡባቸው ክሶች መካከል ሐምሌ 30 በዋለው ችሎት በአንደኛና በሁለተኛ ክስ ነጻ የተባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረባቸው ነው ሶስተኛው ክስ ተለቀው እንዲከላከሉ ብይን መስጠቱን ይታወሳል። አቶ ታዬ ህዳር 23 ቀን 2016 ዓ ም በዋለው ችሎት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ህዳር 26 2016 ዓ ም ከእስር ቤቱ ወጥተው ጉዳያቸውን ሲከታተሉ ነበር። ይሁን እንጂ አቃቢ ሕግ አቶ ታዬ ከተመሰረተባቸው ሁለቱ ክሶች ነጻ መባል የለባቸውን በሚል ይግባኝ ማለቱ ጉዳዩም በፌዴራል ጠቅላይ ፍርድ ቤት ሲታዩ ቆይቷል። በጉድ ላይ ውሳኔ ለመስጠት ዛሬ ቀጠሮ የሰጡ ፍርድ ቤቱ አቃቢ ሕግን ይግባኝ በማጽናት አቶ ታዬ ነጻ በሆኑበት ሁለቱ ክሶች እንዲከላከሉ ብይን ሰጥቷል። መሆኑን ክሶቹ ለፌዴራል ከፍተኛ ፍርድ ቤት እንዲመለሱና ክርክሩ እንደሚቀጥል ጠበቃቸው መናገራቸው ቢቢሲ ዘግቧል። ዲሞክራሲያዊ ስምረት ትግራይ ፓርቲ የሚከተለው ርዕዮተ ዓለም ሕወሓትም ሆነ ኢህአዴግ በዓለም ማህበረሰብ ዘንድ ይቀርብባቸው የነበረ ሂስን ከመሠረቱ የሚያርም ነው ሲሉም የፓርቲ የውጭ ግንኙነት አስተባባሪንም የቀድሞ የጊዜያዊ አስተዳደሩ አመራር ፕሮፌሰር ክንድያ ገብረ ሕይወት ገለጹ። የፓርቲውን ምስረት ዓላማና ርዕዮተ ዓለም ገለጻ ያደረጉት ፕሮፌሰር ክንድይም የፓርቲው ርዕዮተ ዓለም የዜጎች መብትና ነፃነት በከፍተኛ ደረጃ ማክበርና ማስጠበቅ የሚያስችል መሆኑ ገልጿል። በቀጣይ በክልሉ በሚደረገው የመስራች ጉባኤ ላይ የፓርቲው ከፍተኛ አመራሮች እንደሚሳተፉ ገልጸው አሁን ላይ የደህንነት ስጋት መኖሩ እውነት ቢሆን ጊዜያዊ አስተዳደሩ ይህንን ችግር ለማቃለል ይሰራል የሚል ተስፋ አለን ሲሉ ተናግሯል። በተያያዘ ዜና የቀድሞ የህወሀት ከፍተኛ አመራርና የፌዴሬሽን ምክር ቤት አፈ ጉባኤ በመሆን ያገለግሉት ወይዘሮ ኬርያ ኢብራሂም በአቶ ጌታቸው ረዳና ጓደኞቻቸው የተመሰረተውን ስምረት ፓርቲ መቀላቀላቸውን ያሳውቁ ሲሆን አሁን ያለውን የህወሀት ቡድን ህዝቡን እስከሚያጠፋ ዝም ብለን አናይም ማለታቸውም ተሰምቷል። ከውጭ ሩሲያ ከዩክሬን ጋር ኢስታንቡል ላይ ከመደረሯ በፊት 160 የዩክሬን ሰው አልባ አውሮፕላን አወደመች። ሩሲያ ከ160 በላይ የዩክሬን ሰው አልባ አውሮፕላኖችን ማውደማን አስታወቀች። እንደ የሩሲያ መከላከያ ሚኒስቴር ገለጸ፣ የአየር መከላከያ ኃይሉ 162 የዩክሬን ድሮኖች መጥቶ ጥሏል። አብዛኞቹ ሰው አልባ አውሮፕላኖች ተመትተው የከሸፉት በሁለቱ ሀገራት የድንበር አካባቢዎች ነው የተባሉ 57ቱ በኩርስ ክልልና ሌሎች 31 በቤልግሮድ ክልል መሆኑንም ሚኒስቴሩ አስታውቋል። በሰው አልባ ቃት የተፈጸመው ከሩሲያና ከዩክሬን የተወጣጡ ልኡካን ዛሬ በቱርክ ሊያደርጉት ከታቀደው ስብሰባ ሰዓታት በፊት ነው። የስብሰባው ዓላማ ከሶስት ዓመታት በላይ በዘለቀው የዩክሬን ግጭት የተኩስ አቁም ስምምነት ላይ ለመደራደር ነው። ልኡካን ወደ ኢስታንቡል እንደምትልክ ያስታወቀችው ዩክሬን ትናንት የስለላ መስሪያ ቤቷ በአራት የሩሲያ ወታደራዊ አየር ማረፊያ ላይ በፈጸመችው ጥቃት ከ40 በላይ የሩሲያ የጦርና ስለላ አውሮፕላኖች ማውደማን ይፋ አድርጋ ነበር። ሁለቱ ሀገራት ከድርድሩ በፊት በየፊናቸው የወሰዱት ጠንካራ ውጊያም በድርድሩ ላይ የሚኖረው ሚናም እየተጠበቀም ይገኛል። የእንቅ ግሎባል ሚዲያ ተከታታዮች፣ ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር።